በ1988 ዲሴምበር 5 አደረግኩት ባለው ጥናት ታቦተ ጽዮን እውነት መሆኗንና በእርግጥ በዚህ ምድር ላይ መኖሯን በሩቅ ተመልካቾች ያረጋገጠ መሆኑንና በወርቅ ሳጥን ውስጥ እንደሚገኝ እጅግም ኃያላን በሆኑ ረቂቃን ፍጡራን እንደሚጠበቅና ከምድር በታች በተሰራ ቤት ውስጥ በአንዲት በመካከለኛ ምስራቅ በምትገኝ ሀገር ውስጥ ተደብቆ እንዳለ ተናግረዋል። ሲአይኤ ያወጣው መረጃ ምንም አዲስ ነገር አይደለም። ግን ያው ትላልቅ ከሚባሉ ተቋማት አንዱ የሆነው ሲአይኤ ከአርባ ዓመታት በፊት ደርሼበት ነበር ለማለት ካልሆነ በቀር ምንም አዲስ ነገር አልነገረንም። ፕሮጀክት ሰንስትሪክ ይባላል። የተጠናውም በሪሞት ቪዊንግ ወይም በሩቅ ተመልካቾች እንደሆነ የሚያስረዳው ለብዙ ሰዎች ግራ የሚያጋባ አጠናን ቢሆንም ግን እውነተኛ የሆነ እውነተኛ ማስረጃዎች የተገኙበት መንገድ ነው። በተለመደው የፍለጋ መንገድ ያልተገኙ ነገሮችን በዚህ መንገድ በመጠቀም ይገኛሉ። እኔም ራሴ በተሳተፍኩበት የጠፉ ሰዎችን አስከሬን በዚህ መንገድ ፈልገን አግኝተናል። ካናዳ ላይ ሁሉም የተለመዱት ሳይንሳዊ መንገዶች ባልሰሩ ጊዜ ትንሽ ግራ የሚያጋባ መንገድ ቢሆንም ትላልቅ የሚባሉ ድርጅቶች ሁሉ ይሳተፉበታል። የሚፈለገው ነገር አንድ የእቃ መያዣ ነው። በተወሰኑ ሎንግ ቲዩድ እና ላቲቲዩድ ላይ ነው። ይህ የእቃ መያዣ በውስጡ ሌላ እቃ መያዣ አለው፣ ድርብ ነው ማለት ነው። እቃው ከእንጨት ከወርቅ ከብር የተሰራ ነው። እቃው እንደ ሰንዱቅ ወደ ላይ የሚከፈትና የሚዘጋ አይነት ሳጥን ነው። በላዩም በወርቅ በተሰሩ የሱራፌል መላእክት ገጽታ ያጌጠ ነው። እቃው በሆነ የመካከለኛው ምስራቅ ውስጥ ባለ አገር ውስጥ ነው የሚገኘው። እቃው ያለበት ህንፃ በጣም ታላቅ ዶም እንደ መስጊድ ወይም መቅደሳት ሲሰሩ እንደሚሰራው አይነት ክብ መሳይ ጣራ ያለው ማለት ነው። ህንፃ ውስጥ እንዳለ እቃው ተደብቆ እንዳለ ከምድር በታች በጨለማ እርጥበት ባለበት ስፍራ ላይ ተደብቆ እንዳለ ነው የሚነግረው። የእቃው አስፈላጊነት በርካታ ከመንፈሳዊ ስርዓትና የታላላቅ ስራዎች ትዝታ ጋራ ለመንፈሳዊ ጉዳዮች በሚደረጉ ጉዞዎች እና ጉብኝቶች እንዲሁም ትንሣኤ ጋር ግንኙነት አለው። ከምናውቀውም በላይ የሆነ መንፈሳዊና ታሪካዊ ትርጓሜ ያለው ነው። እቃው በርቂቃን ፍጡራን ሀያላን መላእክት የሚጠበቅ ነው። ሊከፈትም የሚችለው እንዲከፍቱት በተሰጣቸው ሰዎች ብቻ ነው። ይህ ዕቃ ጊዜው ካልሆነ በቀር ፈጽሞ ሊከፍቱት ሊነኩት እንኳን አይቻላቸውም። ጊዜው በደረሰ ጊዜ ግን አከፋፈቱ ቀሎ እንደሚገኝ ነው ዶክመንቱ የሚያወራው። ሊከፍቱት የፈለጉት ግን ያልተገባቸው ሰዎች ሁሉ ከዚህ ቀደም ሞተዋል። አሁንም አይሆንላቸውም። ይሞታሉ ይቀሰፋሉ እቃው በሚጠብቁት ረቂቃን ሀያላን መላእክት ልንረዳው በማንችል ኃይል ይቀሰፋሉ። ይህ ቃል ከሲአይኤ የመገኘቱ በራሱ በጣም ይደንቃል። እስከ ዛሬ ሳይንስን ሲያገኑና መንፈሳዊ የሆኑ እውቀቶችን ሁሉ ሲያልኮሰኮሱ ሲያሳንሱ ከነበሩ ከዚህ ዓለም ትላልቅ ነን ባይ ድርጅቶች መካከል ከባቢሎን ይህን መስማት በእውነት በእርግጥም ያስገርማል። እኔ በጣም ገርሞኛል። ይህንን ይፋ ባደረጉ በጥቂት ጊዜያት ውስጥ ይኸው ኢየሩሳሌም በታላቅ እሳት እየወደመች ነው። ጉዳዩ እንደ ካሊፎርኒያ እሳት በፍቃድ በተንኮል የተደረገ ነው ወይንስ የአጋጣሚ ጉዳይ ብለን ለመጠየቅ ግን እንገደዳለን። ካሊፎርኒያ እሳት ከመነሳቱ አስቀድሞ በእሳት የሚወድመው ቦታ ላይ ሊገነባ የታቀደው ስማርት ሲቲ ንድፍ ተዘጋጅቶ እንደነበረ ማስረጃዎች ወጥተዋል። አሁን ደግሞ ጽላተ ሙሴን በሰለሞን ቤተ መቅደስ ስር አገኘናት ባሉ በጥቂት ጊዜያት ውስጥ ኢየሩሳሌም እሳት መነሳቱ አጠያያቂ ነው። ቀደም ሲልም የሰለሞን ቤተ መቅደስ በድጋሚ ለሶስተኛ ጊዜ የሚገነባበት ወቅት መድረሱን፣ ለዚህም ተግባር የሚውሉን ነገሮቻቸውን ሲያዘገጃጁ እንደነበረ በስፋት ተነግሯል። ታዲያ ይህ የሰሞኑ ሰደድ እሳት ቤተ መቅደሱን ለመገንባት እና ታቦተ ጽዮንን ለማውጣት የሚደረግ ሙከራ ይሆን ብለን ለመጠየቅ እንገደዳለን። ዳሩ ግን ቀድመው እንደተናገሩት ታቦተ ጽዮን ከፈቃደ እግዚአብሔር በቀር ማንም ማንም ሊነካት አይቻሉም። ከተሰጣቸው ቅዱሳን በቀር ማንም ሊያነሳት አይቻሉም። በእርግጥ ታቦተ ጽዮን በቅድስት ምድር ኢትዮጵያ እንደምትገኝ እኛ ኢትዮጵያውያን እናምናለን። ዛሬ ኢየሩሳሌም ተብላ የምትጠራው ምድር ብትሆን በእርግጥ የቅድስ ምድር ኢትዮጵያ አንዱ አካል ነበረች። ለብዙ ዘመናትም በኢትዮጵያ ሄራን ነገስታት ስር ስትተዳደር ኖራለች። በርካታ መንፈሳዊ ምስጢራትም በእነዚህ በሁለቱ ቅዱሳን ምድሮች ተሰውሮ እንደሚገኝ አባቶቻችን ይናገራሉ። የፍጻሜው ስራ የሚከወነውም በሁለቱ ምድሮች ላይ እንደሆነ ጭምር አባቶች ይናገራሉ። እየሆነ ያለው ሁሉ የአምላካችን የወልድ ዋህድ የሃያሉ ነቢይ ቅዱስ ኤልያስ እና አጠቃላይ የሰማይ ሰራዊት ለፍርድ መውረዱን ከሚያስረግጡ ታላላቅ ምልክቶች መካከል ነው። በአሁን ሰዓት ቅድስት ምድር እስራኤል ከታች በሳት ከላይ ከጠላቶቿ በየዕለቱ በሚዘንቡባት ተምዘግዛጊ ሚሳኤሎች እየጋየች ነው ይመስለናል። ረጋ ሰከን ብሎ ዛሬ በመላው ዓለም የሚሆነውን ለሚመለከት ምን ይገባዋል? ከቅዱሳን መጽሐፍት ጋራስ እንዴት ያገናዝበዋል? እንግዲህ ልብ ያለው ሁሉ ልብ ይበል እንላለን።